ሰላም ሰላም፣ እንደናቸው ሁሉ ሰላም ነው። ለማን ነው ኔጋ ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። እንግዲህ ሳትላይቶችንና ስፔስ ክራፍቶችን እንግዲህ በሚመለከት እንግዲህ መረጃዎችን እንግዲህ ቀጥ ቀጥያለሁ ማለት ነው። እንግዲህ ከዚህ በፊት በአራተኛው በቪዲዮ እንግዲህ የተወሰኑ ሳተላይቶችን ምድራችንን በመዋር ከሚዞሩ ሳተላይቶች መካከል የተወሰኑትን ሳተላይቶች እንግዲህ በስሪዲ ሞዴል ለማየት ሞክረናል ማለት ነው። ከዛም በኋላ ደግሞ ደግሞ ወደ ጨረቃችን ደግሞ ሄደት ብለን ደግሞ ጨረቃችንን በምህዋር ከሚዞሩ ስፔስ ክራፍቶች መካከል እንግዲህ አንዷን ለማየት ሞክረናል ማለት ነው። አሁን ደግሞ ራቅ ብለን እንግዲህ ወደ ማርስ ደግሞ ተጉዘን ማርስን እንግዲህ በምህዋር የሚዞሩ በዚህ ሰዓት በዚህ ሰዓት በማርስን በምህዋር የሚዞሩ ሁለት ስፔስ ክራፍቶች ይገኛሉ ማለት ነው እንግዲህ ከነዛ ውስጥ እንግዲህ አንደኛው ማርስ ኤክስፕረስ ትባላለች ማለት ነው። ሌሎችም ደግሞ እንግዲህ ላንደር ደግሞ ስፔስ ክራፍቶች አሉ ማለት ነው። ላንደርና በዋናነት እንግዲህ ስፔስ ክራፍቶች ሌላ ጊዜ መረጃውን በደንብ የማካፈላችሁ ቢሆንም እንግዲህ እንዲሁ ሀይላይቱን ለመናገር ያህል ስፔስ ክራፍቶች በዋናነት እንግዲህ በሶስት ይከፈላሉ። የመጀመሪያው እንግዲህ ኦርቢተር ይባላሉ ማለት ነው። ኦርቢተር ስፔስ ክራፍት ናቸው። ኦርቢተር ስፔስ ክራፍት ማለት ምን ማለት ነው? እንግዲህ ምድራችንን የሚሆን እንግዲህ ከምድራችን ውጭ የሆኑ ሌሎች የጠፈራ አካላት እንግዲህ እነዛን እንግዲህ ሳተላይቶችን ይሁን ጨረቃዎችን በምህዋር እንግዲህ በመዞር ስለነዛ ሳተላይቶች ስለነዛ እንግዲህ ጨረቃዎች እንግዲህ ስለነዛ ፕሌ ፕላኔቶች እና ስለነዛ ጨረቃዎች እንዲሁም ደግሞ ስለሌሎች የጠፈር አካላት እንግዲህ እነሱ በምህዋር በመዞር ስለነዛ የጠፈር አካላት እንግዲህ መረጃ መረጃን የሚሰበስቡት እነዚህ እንግዲህ ኦርቢተር ይባላሉ ማለት ነው። ሌሎቹ እንግዲህ ደግሞ ሮቨር ናቸው ማለት ነው። ሮቨር ደግሞ እንግዲህ ምን ማለት ነው? ሮቨሮች በቅርብ ርቀት እንግዲህ እያረፉ እየበረሩ፣ ልክ በምድራችን ላይ አውሮፕላኖች እና እንዲሁም ደግሞ ሄሊኮፕተሮች እንደሚያደርጉት እንቅስቃሴ እያረፉ ያርፋሉ። ነገር ግን ደግሞ እያረፉ ደግሞ እየበረሩ በተወሰነ በዛው በቅርብ በዛው ያ የጠፈር አካላት በሚገኝበት በቅርብ ርቀት ባለው የአትሞስፌር ውስጥ እንግዲህ እየበረሩ መረጃዎችን ስለዛ የጠፈር አካል መረጃ የሚያካፍሉ ናቸው ማለት ነው። ሶስተኛው ደግሞ እንግዲህ ላንደር ናቸው ማለት ነው። ላንደር ደግሞ ምንድነው? እንግዲህ ልክ እንደ መኪና ጎማ ተገጥሞላቸው በዛ የጠፈር አካላት ላይ እየተንቀሳቀሱ ስለዛ የጠፈር አካላት እንግዲህ መረጃ የሚሰበስቡ ናቸው። በዋናነት እንግዲህ እንደዚህ አይነት ላንደር ከተላከባቸው የጠፈር አካላት መካከል እንግዲ ጨረቃችንና ማርስ ይጠቀሳሉ ማለት ነው። ማርስ ላይ እንግዲህ በዋናነት በዚህ ሰዓት ሁለት ላንደሮች አሉ። እነሱ እንግዲህ በማርስ የውጨኛው መሬት ላይ እንግዲህ እየተንቀሳቀሱ በማርስ መሬት ላይ እየተንቀሳቀሱ ጎማ አላቸው፣ እንዳልኳቸው ጎማ፣ በዛ በጎማቸው እየተንቀሳቀሱ ስለ ማርስ ፕላኔት እንግዲህ ሰፊ የሆነ መረጃን የሚሰጡ ከረንት የሆነ አፕዴትድ የሆነ ዳታዎችን ስለ ማርስ መረጃዎችን ወደ ምድራችን የሚልኩ ስፔስ ክራፍቶች ናቸው። ስለዚህ ስፔስ ክራፍቶች እንግዲህ በዋናነት እንግዲህ በሶስት ጥቀስ ይጠቀሳሉ ማለት ነው። ኦርቢተር፣ ላንደር እና ሮቨር ብለን እንጠቅሳቸዋለን። ከነዛ ውስጥ እንግዲህ ኛ ማርስ ኤክስፕረስ የሚላት እንግዲህ ማርስን በምህዋር በመዞር ስለ ማርስ እንግዲህ በቂ የሆነ መረጃን ወደ ማርስ ወደ ምድር የምትለኳ ሌላ ስፔስ ክራፍት ነች ማለት ነው። ሌላዋ እዚጋ እንግዲህ የምናያት እንግዲህ እዚጋ ላንደሮች ደግሞ ሁለት ይከፈላሉ። አንዷ እዚጋ ስፕሪት ሮቨር የምትባል ነች። ይችም እንግዲህ ስፕሪት ሮቨር የምትባል ሌላ ስፔስ ክራፍት እናገኛለን ማለት ነው። እዚጋ ደግሞ ኪሪዚቲ ሮቨር ላንዲንግ ሳይት ነች። እነዚህ ደግሞ ማርስ ላይ እንግዲህ በማረፍ ስለ ማርስ እንግዲህ መረጃዎችን የሚሰጡ ስፔስ ክራፍቶች ናቸው። ሌላው እንግዲህ እዚህ ጋር ደግሞ የምናገኘው እንግዲህ ማኤቨን የምትባል ሌላኛዋ ኦርቢተር ደግሞ ስፔስ ክራፍት አለች ማለት ነው። እንግዲህ እሷ ወደ እይታችን እየገባችልን ነው። እንግዲህ ኦርቢተር የምትባለው እንግዲህ የማርስ ላይ ማርስን እንግዲህ በምህዋር የዞረች ስለ ማርስ ፕላኔት መረጃዎችን ወደ ምድራችን የምትልኩ እንግዲህ ማኤቨን የምትባሏ ኦርቢተር ደግሞ ይቺን ትመስላለች ማለት ነው እንግዲህ እዚህ ጋር እንደምታያት ስን ትመስላለች እዚህ ጋ ሽልድ ሽልድ ነው ማለት የተሸፈነች ነበርብን በእንትን በአልሙኒየም ፔፐር እንግዲህ እንደዚህ እንትን ይደረጋሉ። ምክንያቱም እዛ ያለውን የአትሞስፌር መቋቋም እንዲችሉ ተደርገው ነው። ምክንያቱም እዛ ምን አይነት እንትን እንደሚያጋጥማቸው ስለማይታወቅ በማርስ ከባቢ አየር ውስጥ የሚገኘውን ከፍተኛ የካርቦን ዳይኦክሳይድ ክምችትን እንግዲህ መቋቋም እንዲችሉ ተደርገው ነው ማለት ነው። በዚህ ደረጃ በጣም በጥንቃቄ የሚሰሩት እንግዲህ እዚ ጋ እንደምታዩት ይሄ ካሜራ ይመስላል። ይሄ ካሜራ ይመስላል። እዚ ጋ እንግዲህ እንደምታዩት እንግዲህ በብረት የተገናኘች እንትን እናያለን። እንትኖቹ እነዚህ ናቸው። ይሄ የሶላር ፓኔሎቹ እዚ ጋ እናያቸዋለን። እዚ ጋ እንግዲህ ከኋላም ደግሞ በሆነ ብረት የተገጠመ የሆነ ነገር እናያለን። እዚህ ጋም ደግሞ በጣም ረዥም ብረቶች ደግሞ ይታያሉ። እነዚህ ምናልባትም አንቴና ነው የሚሆኑት። ስለ አንቴና መረጃ ዳታዎችን ወደ ምድር ለሚገኝ ጣቢያ እንግዲህ መረጃዎችን ለመላክ የሚያገለግሉ አንቴናዎች ነው እንግዲህ የሚሆኑት። እንግዲህ ማርስ ፕላኔት ደግሞ ከስፔስ ክራፍቱ አበታች እንግዲህ እንደዚህ ትታያለች ማለት ነው። ማየብን እንግዲህ እችን ትመስላለች ማለት ነው። ያለኝን ደቂቃ ልይና ተጨማሪ ደቂቃ የሚኖረኝ ኦኬ፣ እንቀጥላለን። ደቂቃዎች አሉኝ አሉኝ ማለት ነው። ሌሎችም እንግዲህ ሌሎችም ተጨማሪ እንግዲህ እንትኖች ከገቡልን በዛው ባለን እንትን የምናይ ነው የሚሆነው ማለት ነው። ቅድም ማርስ ሪኮንሲናንስ ኦርቢተርም እሷን ደግሞ እናያለን ማለት ነው። ኦዴሲቲ የምትባል አለች። ማርስ ኦዴሲቲ ኦርቢተርም አለች እነሱ እንግዲህ ከገቡልን እና ያለን አንዳንዶቹ ላንደሮች አይገቡ ላንደሮች ማርስ ላይ ማርስ ፕላኔት ላይ አርፈው በማርስ ፕላኔት ላይ እየተንቀሳቀሱ የሚገቡት ላንደሮች ብዙ ጊዜ ወደ እይታ አይገቡም። በጣም ወይ ደግሞ በጣም ረዥም ጊዜ ሊፈጁ ይችላሉ። እቺ ደግሞ እንግዲህ ማርስ ሪኮንሲነንስ ኦርቢተር የምትባሏ ሌላኛው እንግዲህ ማርስን በማርስን በምህዋር እየዞረች እንግዲህ ስለ ማርስ ፕላኔት መረጃዎችን ለምድር የምትልክ ሌላኛዋ ኦርቢተር ነች ማለት ነው። ሌላ ተጨማሪ ማርስ ማርስችን አይተናል። ኦዴሲቲ ማርስ ኦዴሲቲ እናያለን። ችም ኦርቢተር ነች። ዋው የትኛውም ደግሞ በጣም ታምራለች። እንደምታዩት በጣም ነው የምታምረው። እዚህ ጋም እንግዲህ ረጅም ረጅም እዚህ ጋ በረጅም ብረት እንትን ተደርጎ እየተሰራ ነው። እንደምታዩት እዚህ ጋ የሆነ አንቴና ነገር አለ ማለት ነው። እዚህ ጋ ብረቱን እንግዲህ እንደምታዩት በቃ በቀላሉ እንግዲህ እያንዳንዷን እንትን እንደዚህ እያንቀሳቀሳችው ማየት ይቻላል ማለት ነው። እዚህ ጋርም እንግዲህ እንደምታዩት ይሄ ሙሉ ፓርቱ እንግዲህ ይህን ትመስላለች ማለት ነው። እሺ ያለኝን ደቂቃ እያየሁ። ኦኬ፣ ስለዚህ ስለዚህ በዚህ ሁኔታ እንግዲህ የማን የምናጠናቅቅ ነው የሚሆነው በጥሞና በትግስት ስላዳመጣችሁኝ በጣም አመሰግናለሁ። ጥሩ ጊዜ እንዳሳለፍን እንግዲህ ተስፋ አደርጋለሁ። ለዛሬ እንግዲህ ማርስን በምህዋርና በምህርዋር እየዞሩ ስለ ማርስ ፕላኔት እንግዲህ መረጃዎችን ወደ ምድር ከሚልቁ ከሚልኩ ኦርቢተሮች ወይ ደግሞ ኦርቢተር ስፔስ ክራፍቶች አንድ ሶስቱን አራቱን ያየን ይመስለኛል። ቪዲዮን እንደምትወዱት ተስፋ አደርጋለሁ። ሌላ ጊዜ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ፈጣሪ ባላችሁበት ቦታ በሰላም ይጠብቃችሁ። እወዳችኋለሁ። ባይ ባይ